የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ እጥረትን ለመቅረፍና የጥቁር ገበያ ሐዋላን ለማዳከም በተለያዩ ጊዜያት አዳዲስ ፖሊሲዎችንና አዳዲስ መመሪያዎችን ማውጣቱ ይታወሳል። ከሰሞኑ በጥቁር ገበያ ያለው የምንዛሪ ዋጋ ከባንኮች ጋር እጅግ በከፍተኛ ሁኔታ ሰፍቶ ይታያል። ታዲያ በዛሬ ሁለት ዶላርን ጨምሮ የተለያዩ የዓለም ሀገራት ጨምረዋል ወይስ ቀንሰዋል? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አርማሽ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 27 2018 ዕለታዊ ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ጨምሯል ወይስ ቀንሷል? የ18 ሀገራትን መረጃ ይዘናል። እንግዲህ በዛሬው ዕለት ያለው የምንዛሬ ዋጋ ተመን በተወሰኑ ሀገራት ላይ ቅናሽ ታይቷል፣ በተወሰኑ ሀገራት ላይም ቢሆን በመጠኑ ጭማሪ ታይቷል። የትኛው ሀገር ቀንሷል፣ የትኛውስ ሀገር ጨምሯል? የሚሉትን ወደ እናንተ ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። እንዲሁም ከባንኮች መካከል የስድስት ሀገራትን መረጃ ይዘናል። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ በትናንትናው ዕለት የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመንን አቅርበልኝ ያላችሁኝ ያላችሁ የአዋሽ ባንክን ዕለታዊ ምንዛሬ ዋጋ ተመን ይዤላችሁ ቅርብ ያለው ወደ መጨረሻ ላይ የማደርሳችሁ ይሆናል። በዛሬው ዕለት እንግዲህ የአሜሪካ ዶላርን ስንመለከት ላለፉት ቀናት እጅግ በከፍተኛ ሁኔታ ጨምሮ የነበረ ቢሆንም አዳሩን በመጠኑ ቅናሽ በማሳየት አንድ የአሜሪካ ዶላር 179 ብር ከ75 ሳንቲም ሲመነዘር 100 የአሜሪካ ዶላር 17975 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 126 ብር ከ65 ሳንቲም ሲመነዘር 100 የካናዳ ዶላር 12625 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬ ሁለት አንድ ዩሮ ስንመለከት 207 ብር ከ75 ሳንቲም ሲመነዘር 100 ዩሮ 20775 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬ ሁለት አንድ ፓውንድ ስተርሊ 236 ብር ከ89 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23689 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። እንደሚታወቀው የጥቁር ገበያ እጅግ በከፍተኛ ሁኔታ ሊቀንስ ይችላል፣ እጅግ በከፍተኛ ሁኔታ ደግሞ ሊጨምር ይችላል። ዞሮ ዞሮ ዌብሳይቱ በሰዓቱ ያስነበበንን መረጃ ወደ እናንተ የምናደርስና የምናስደምጥ ነው የሚሆነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 590 ብር ከ30 ሳንቲም ሲመነዘር አንድ መቶ የኩዌት ዲናር 59 ሺህ ከ30 ሳንቲም ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውድ ሪያል ነው። በዛሬው ሁለት አንድ የሳውድ ሪያልን ስንመለከት 47 ብር 99 ሳንቲም ሲመነዘር፣ አንድ መቶ የሳውድ ሪያል 4799 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬ ዕለትም አንድ የዱባይ ድርሃም 49 ብር 20 ሳንቲም ሲመነዘር 100 የዱባይ ድርሃም 4920 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 223 ብር 55 ሳንቲም ሲመነዘር 100 የስዊስ ፍራንክ 22355 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬ 2 አንድ የባህሪን ዲናር 480 ብር ከ89 ሳንቲም ሲመነዘር 100 የባህሪን ዲናር 48 ሺ ከ89 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ 2 አንድ የጆርዳን ዲናር 255 ብር ከ55 ሳንቲም ሲመነዘር 100 የጆርዳን ዲናር 25 555 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላርን ስንመለከት 118 ብር ከ82 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11882 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ ኦማር ሪያልን ስንመለከት 472 ብር ከ83 ሳንቲም ሲመነዘር 100 የኦማን ሪያል 47283 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ሁለት አንድ የቻይና ዩዋን 24 ብር ከ93 ሳንቲም ሲመነዘር 100 የቻይና ዩዋን 2493 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬ ሁለት አንድ እስራኤል ሽቅል 55 ብር 50 ሳንቲም ሲመነዘር 100 እስራኤል ሽቅል 5550 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ የአዋሽ ባንክ ዕለታዊ የምንዛሬ ዋጋ ተመንን ስንመለከት አንድ የአሜሪካ ዶላርን 149 ብር ከ35 ሳንቲም ገዝቶ 152 ብር ከ34 ሳንቲም እየሸጠ ይገኛል። የሮን ስንመለከት 172 ብር ከ79 ሳንቲም ገዝቶ 176 ብር ከ25 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 197 ብር ከ77 ሳንቲም ገዝቶ 201 ብር ከ72 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 179 ብር ከ49 ሳንቲም ገዝቶ 183 ብር ከ08 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 42 ብር ከ40 ሳንቲም ገዝቶ 42 ብር ከ60 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 43 ብር ከ33 ሳንቲም ገዝቶ 44 ብር ከ20 ሳንቲም እየሸጠ ይገኛል። የካናዳ ዶላርን ስንመለከት 106 ብር ከ98 ሳንቲም ገዝቶ 109 ብር ከ12 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እንግዲህ ከሰሞኑ የነበረው የጥቁር ገበያ ሐዋላ እጅግ በከፍተኛ ሁኔታ መጨመር በተለይ እስከ 200 ብር ይገባል ተብሎ ብዙዎች እንግዲህ እያነጋገረ ቢሆንም አዳሩን ባልተጠበቀ ሁኔታ በመጠኑ ግን ቅናሽ ያደረጉ ሀገራቶች አሉ። በመጠኑም ደግሞ ጭማሪ ያደረጉ ሀገራቶች አሉ። እንደሚታወቀው የጥቁር ገበያ ሐዋላ መጨመር በሀገራችን ኢኮኖሚ ላይ ከፍተኛ የሆነን አሉታዊ ተጽዕኖ ይፈጥራል። በተመሳሳይ መልኩ የጥቁር ገበያ ሐዋላ ሲቀንስ ለሀገራችን እጅግ በጣም መልካምና ደስ የሚል ነገር ነው። ዞሮ ዞሮ ሐዋላ መጥፋቱ የማይቀር ጉዳይ ነው። ቪዲዮን ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለዕለቱ የያዝኩላችሁ ዕለታዊ ምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።